ያዋርድሽና አዋረድሽ።

ልለጉጥ ገብቻለሁ። ሙልጭ ብሎ እንዳለ እንዳል ዘሩ እንደወሰድሽው ሽጠሽ ዘር አንድ የውንጭ ዘር እናቴ እኳ አላየንም። ዘሩ በፊት እንደምን አለ እርሻውን በቅጡ በቅጡ አርሰህ እንዲ አለሳልሰህ ብታስቀምጠው እንደ ጓደኞችህ እንደ ድንበረኞችህ። እናቴ እኳ ደግሞ ቀጤል ዘር እርሻው ምን አፍታ ያቆጅኛል። ሶስት ቀንም አላቆጀው ቡንግልግሉን አውጥቼ ማርስ አበዚሁን የተሀየው እ አይዮ፣ አንቺ ቆይ የምኑ አድርሰሽ ነው ሽጣሽ? ሆነው ለነገሩ፣ እየሳምንቱ እንትን አሁን መሄጃ ነው። አንተ አይ፣ ነገሩ ምን እዚህም ታውቃለህ፣ አንድ ባለጉጥበትም ታየኛለህ

መጣሁ። ቤቱን ደሞ ክፍት ተው፣ እንዳተድ መጣሁ። አሁን ነው የምመጣው። ትቀይም ችግር የለውም

ደህና ነው ወይ? አውሬ ነው ከብት ነው ብዬሽ። እንዴት ምኑን ቋጥረህ ነው? ደግሞ ምኑን ተሸክመህ ነው? ብእንት የከብት ይመስላል። ቆራ ተጋን እያጠፋ ነው። የማን ከብት ነው ገብቶ? ብዬሽ አይደለ እንትን ብዬሽ። ምን ሁነህ ነው? ደህና የለ እና ምን ዛሬ ሰው ምን ሆኗል? እናንተ እንዴት ነው? ጤፍ ወርቅ ሆነ። ወርቅ ነው። እንዴት ነው አገሩ ለምለም ነው። ሳይቸግረን ብድር ጤፍ፣ በዚያም በዚያም ነው። በቀደም ዕለት ይሄ እሱን ልሸጥ ሲሄድ ጎሎብኝ ነው። መቶ ኪሎ እንዲሞላ ብሎ ሲለኝ ሰፍሬ ሰፍሬ የሰጠሁት እና አሁን ልውሰደው። እኔም ለዘርን አሁን ጠዋት እኮ አያዳደው እንትን ሲል ፍቅ አለኝ የዘር እንደሚያንስ ለእሱ ብለህ ነው አሁን የተቀበልህ ይለው ተቀበይ። የራሴ ነው የራሱ አይበቃኝም። ሰው እኮ አሁን ተቀበልኩት ምናንተ ምን አንተ በአንድ ረገዱ ደህና አርገህ ትገዛለህ፣ እሷን ስጠው። አንተ ቢል እሷን ስጠው እንዲሁም እኮ ይጎለኛል። እኔ እኮ አሁን ይጎለኛል። አንድ 10 20 30 50 60 70 80 እስከ 90 ይጎለኛል። እንትን ነው ወይ ተመልሼ ደግሞ ወስዳለሁ ነው እንጂ ይጎለኛል። እና ምን አንተ ደህና አርገህ በሳህን ትገዛለህ፣ እሷን ስጠው። ምን እሱ ዘሩ የሚቀላቀልብህ ነው

እሱ መድኃኒዓለም ብድሩን ይመልስልኝ። እንደው እንጃ እኔ እንደው እንዴት እንደማደርግ በላዳን ዝም ጋፍ ጋፍ ጋፍ አደረገ። ዝም ሁለት ላዳን ዝም ወይ እንደው እንዴት አላስብየውም። እንደው መድኃኒዓለም እሱ ያንተና ያያሉትን ነገር እንጃ እኔ እንደው እንዴት እንደማደርግ። ምን አበቱ ደግሞ እሱ ያየለው ደግሞ ሰው ነው። አንቺ እንደ እነሱም የሚበላው የሌለው ሰው ከቴል አንቺ መጥቶ ይሰጥሽ። ወገኛ ነሽ አንቺ

የለም የምን ምችገር እኮ አህጌውን እንትን ተመድ ብዬ ነው እንጂ እንደው በእንትን ነበር። በቂ ነው በቂ ነው እኮ የዘንድሮ ብር እረቤትም የለውም። እናቴታሽ አንተ ምሳ ትንሽ እንጨት ፈነካክትልኝ፣ እኔ ደግሞ የድስት ማፍለቅለቂያ እዚህ ይችላን